በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት ይትባረክ እግዚአብሔር አምላከ አበዊነ በቸርነቱ በምሕረቱ በይቅርታው በዘላለማዊ ጠባቆቱና መግቦቱ ያልተለየን እናመሰግነው ዘንድ ከያለንበት በማለዳው በቅድስናው ስፍራ ሰብስቦ ዘላለማዊ ስሙ እንድናመሰግን የረዳን የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ክብርና ምስጋና ለስሙ ይሁን። ከዋነኞቹ አለቆች አንዱ ሚካኤል ሊረዳን መጣ። ቅዱስ ሚካኤል በሕይወታችን እንዲረዳን፣ ቅዱስ ሚካኤል በዘመናችን እንዲያግዘን፣ ቋጠሯችንን እንዲፈታልን የቅዱስ ሚካኤል መልካም ፍቃድ ይሁንልን። ዛሬ ብዙዎቻችን በእግዚአብሔር በአምላካችን ፊት ይዘን የመጣ ነው፣ ዓለም የቋጠረው እኛ መፍታት ያቃተን። ብዙዎቻችን በእግዚአብሔር ፊት ይዘን የመጣ ነው፣ ዓለም የደበቀብን እንቆቅልሽ እግዚአብሔር እንዲተረጉምልን ይዘን የመጣ ነው። እንቆቅልሽ አለ ቅዱስ ሚካኤል ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣል። ባለ ራእዩ፣ የእግዚአብሔር ሰው ዳንኤል ቀሰቀሰኝ፣ እንዲህ ሲልም ተናገረኝ እያለ ከቅዱስ ሚካኤል ጋር የተነጋገረውን ከቅዱስ ሚካኤል ጋር የተወያየውን ቅዱስ ሚካኤልም የዳንኤል የገለጠለትን ምስጢር ታላቁ ብላቴናው ባለራዩ ዳንኤል ችኒተ ዳንኤል ምዕራፍ አስር ከቁጥር አንድ ጀምሮ ጽፏል። የተወደዳችሁ የእግዚአብሔር ወዳጆች ቤተ ክርስቲያናችን መንፈሳዊ አገልግሎቷ የሰመረ የሚሆነው በዚህ አውደ ምረት ላይ የምንሰማው ቃል እግዚአብሔር የሊቃውንቱ ምስጋና የሕይወታችን ብርታች የዘመናችን መሳካት እግዚአብሔር ለእኛ በሰጠን በቅዱሳን መላእክት አማላጅነትና ተራዳይነት ነው። የቅዱሳን መላእክት እርዳታ የሌለው ከወደቀበት መነሳት አይችልም፣ ካዘነበት መጽናናት አይችልም። የተሰወረውና የተከደነው ነገር መገለጥ የሚችለው የቅዱሳን መላእክት አማላጅነትና እርዳታ በሕይወታችንና በዘመናችን ከኛ ጋር ሲሆን ነው። የተወደዳችሁ የእግዚአብሔር ወዳጆች መላእክት ማለት የሚላኩ የሚያገለግሉ ማለት ነው። በሰውና በእግዚአብሔር መካከል ለኛ የተሰጡን ከእግዚአብሔር የሆነውን ምሕረት ወደ እኛ ከኛ የሆነውን ጸሎት ወደ እግዚአብሔር የሚያቀርቡ የሚራዱ የሚያገለግሉ የሚያስታርቁ የሚማልዱ ናቸው መላእክት በመጽሐፍ ቅዱስ በይበልጥ በመጽሐፍ ሄኖክ ላይ ስንመለከት ስለ ታላቁ መልአክ ስለ ቅዱስ ሚካኤል ሞትና በጥልቀት ተጽፎ እናገኛለን። የመልአኩ የቅዱስ ሚካኤል ክብር በዚሁ መጽሐፍ ላይ ተጽፎ እንዲሁም ደግሞ ታላቁ ቅድም የጠቀስነው ነው ባለራእዩ ዳንኤል፣ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አለ። ስለ ሁላችን የሚቆመው መልአክ ቅዱስ ሚካኤል ነው። አመስግኖት ስለ ሁላችን በእግዚአብሔር ፊት ጸሎታችንን የሚያሳርገው መልአክ ከዋነኞቹ አለቆች አንዱ ቅዱስ ሚካኤል ነው። የተወደዳችሁ የእግዚአብሔር ወዳጆች መላእክት የሚላኩ የሚያገለግሉ ናቸው። ከዛ መካከል ከዋነኞቹ አለቆች አንዱ የሆነው ቅዱስ ሚካኤል ነው። ሚካኤል ማለት ሚ ማለት መኑ ማለት ነው ሚካኤል ስንል ካ ማለት ከማአምላክ ኤል የሚለው እግዚአብሔርን ይጠቅሳል። መኑ ከማአምላክ ማን እንደ እግዚአብሔር ማለት ነው። ሚካኤል ማለት የስሙ ትርጓሜ ምን ማለት ነው? ማን እንደ እግዚአብሔር ሀያላኑን የሚያንበረክክ ማን እንደ እግዚአብሔር ቸርነትን ለሕዝቡ የሚያደርግ ማን እንደ እግዚአብሔር የሚመግብ የሚጠብቅ ዝናብን በሰዓቱ የሚሰጥ በፀሐይ አብስሎ በዝናብ አብቅሎ በንፋስ አለምልሞ የሚነግብ የሚመግብ ማን እንደ እግዚአብሔር ማለት ነው ሚካኤል ማለት የዚህን ትርጓሜ ይሰጠናል። ክብርና ምስጋና ለስሙ ይሁን። ዛሬም ብዙ ሰዎች ከችግራችን አላላቀቁንም። ብዙ ሰዎች ከገባንበት ችግር ሊያወጡን አልቻሉም። ማን እንደ እግዚአብሔር የተባለው ስለ ሕዝብ ልጆች በእግዚአብሔር ፊት የሚቆመው የሚራዳን የሚያማልደን የሚያስታርቀን ቅዱስ ሚካኤል ከችግራችን ያወጣናል። ክብርና ምስጋና ለስሙ እግዚአብሔር ከሁላችን ጋር ይሁን። ስለዚህ ነው የተወደዳችሁ የእግዚአብሔር ወዳጆች ዛሬ ቅዱስ ሚካኤልን ያከበርንበት በቤቱ የተሰበሰብንበት መሠረታዊ በቤተ ክርስቲያናችን አስተምህሮው ከሚነገሩት መካከል በዋናነት ስለ ሦስት ነገሮች ቅዱስ ሚካኤልን ለማክበር ተሰብስበናል። ጥንት ጠላታችን የሆነውን ጠላታችን ዲያብሎስን ሳጥናኤልን አቡሃ ሐሰት ተብሎ የተጠራውን እሱን ድል ያደረገው እሱን ያሸነፈው በእርሱ የተተካው መልአከ ምክሩ ተብሎ የተጠራው ቅዱስ ሚካኤልን በዓለ ሲመቱን ነው እያከበረን ያንነው። እንኳን አደረሳችሁ። ዛሬም በእኛ ላይ በሐሰት የተሾመ በእኛ ላይ በክፋት የተሾመ የሐሰት አባት ተብሎ የተጠራው ቅዱስ ሚካኤልን ለመማፅን ከበዓሉ ረድየት በረከት ለመሳተፍ በዚህ ቦታ ተገኝተናል። ሌላው የእግዚአብሔር ወዳጆች ኪልቅያ ተብላ በምትጠራ ሀገር ላይ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ኑሯቸውን በእግዚአብሔር የዋጁ ማንነታቸውን ለእግዚአብሔር የሰጡ መንፈሳዊ ሕይወታቸውን የተረጎሙ ክርስትናቸውን የገለጡ የተከፈለላቸው ፍቅር የገባቸው አፎሚያ ቅድስት አፎሚያና አስተራኒቆስ የተባሉ ሁለት ባልና ሚስቶች ነበሩ። እነዚህ በየጊዜውና በየሰዓቱ ወር በገባ በአስራ ሁለት የቅዱስ ሚካኤልን ዝክር የሚዘክሩ ስለ ስሙ የተራበ የሚያበሉ ስለ ስሙ የተጠማ የሚያጠጡ ስለ ስሙ የታረዘ የሚያለብሱ ቅዱሳን ነበሩ። የቤታቸው በረከት የህይወታቸው መጣፈጥ በቅዱስ ሚካኤል ምልጃ የተቃኘ ነበረ። የእግዚአብሔር ወዳጆች ታዲያ ባሏ በሕይወት ሳለ ይህንን ያደርጉ ነበረ። ነገር ግን አስተራኒቆስ በዚህ ምድር የኖረበት ዘመን ሳበቃ ወደማያልፈው ዓለም ሲሸጋገር ከመሞቱ በፊት ሚስቱን አደራ ሰጣት። ሚስቱን ቅድስት አፎምያ ከባሏ አደራ ተቀበለች። አያችሁ የእግዚአብሔር ወዳጆች ይህንን የጀመረችውን የቅዱስ ሚካኤልን ዝክር በስሙ በጎ ማድረግን፣ የተራበ ማብላትን፣ የተጠማ ማጠጣትን ቤተ ክርስቲያን ማነጽም ተግባሯ ዋነኛ ስራ አድርጋ እንድትይዝ አደራናትና የቅዱስ ሚካኤልን ስዕል አስሎ ሰጣት ይላል። አያችሁ፣ እንዲህ ባለ ፍቅር ውስጥ፣ እንዲህ ባለ መተሳሰብ ውስጥ እግዚአብሔር ለዘላለም ይኖራል። እግዚአብሔር በበረከት ይገለጣል። ዛሬኛ ለልጆቻችን፣ ዛሬኛ ለትውልድ የምንሰጠው የምናስተላልፈው ነገር ምንድን ነው? ይሄንን ሰጧት አለፈ። እሳኑ እየወሩ ይሄንን እያደረገች የቅዱስ ሚካኤልን ዝክሩን እየዘከረች፣ የተራረ እያበላች፣ የተጠማ እያጠጣች ስትኖር አንድ ቀን የመልካም ነገር ጠላት ዲያብሎስ ቅድስት አፎሚያን ሊፈትናት መጣ። ገዳማዊ መስሎ፣ የገዳማ አባት መስሎ፣ አዎ አለባበሱ አስኬማውን ጭኖ ብዙ ተከታዮችን ይዞ ወደ ቅድስት አፎምያ ያመጣ በትር ይዟን እኔ ከላይ ከሰማይ የመጣሁ በሰው አምሳል የተገለጥኩልሽ ልረዳሽ የመጣሁ ቅዱስ ሚካኤል ነኝ። አንቺ በየወሩ ይሄንን ታደርጋለሽ፣ በየወሩ ይሄንን ትሰራለሽ። ይሄ ግን አይጥቅምሽም። ዝክር መዘከሩ፣ የተራበ ማብላቱ ተጠማ ማጠጣቱ ለአንቺ የሚጠቅምሽ አይደለም። እነሆ በብዙ እየደከምሽ ነውና ላሳርፍሽ ነጥቻለሁ አላት። ምን አለችው? አለባበስህ ትልቅ አባት ይመስላል አነጋገርህ ግን ሌላ ነው አለችው። አንተ ሚካኤል ከሆንክ የያስከው በትር ላይ ለምንድን ነው የመስቀል ቅርጽ የሌለው? መስቀል ለምን የለውም ብላ ጠየቀችው። በእኛ በመላይክት ዘንድ እሄ እኮ የለም አላት። አቡሃ ለሐሰት የሐሰት አባት የተባለው ጠላት ዲያብሎ ሴንን አላት። ያኔ ከባሏ የወረሰችውን ከባሏ የተቀበለችውን ስዕለ ሚካኤልም ቆይ እሱን ይዤ ልምጣል ብላ ይዛ ብቅ ስትል እንደ ጉምበኖ ጠፋ ይላል። የቅዱስ ሚካኤል በረከት፣ የቅዱስ ሚካኤል ምልጃ፣ የቅዱስ ሚካኤል ጥባቆት፣ የቅዱስ ሚካኤል ተራዳይነት በሕይወታችን እንዲገለጥ ማንንም እዚህ ይገባል። ቅዱስ ሚካኤልን በሉ። ማንንም ይገባል። ማንንም ልንማጸን ይገባል። አያችሁ፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ቅዱሳን መላእክት ይገኛሉ። እግዚአብሔርን በሚያከብሩ ሰዎች ዙሪያ ቅዱሳን መላእክት ይሰፍራሉ። መዝሙር ሰላሳ ሶስት ቁጥር ሰባት ላይ ኢታየን መላክ እግዚአብሔር ደሞ የእግዚአብሔር መላክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ማንን በሚፈሩ? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን በመፍራት የሚጀመረው ሃይማኖት ደግሞ እግዚአብሔርን በማክበር ይጠናቀቃል። ቅድስት አፎሚያ መላ ዘመኗን ለእግዚአብሔር ከእግዚአብሔር ፊት ሳትቆበልም መላ ዘመኗን ቅዱስ ሚካኤልን እንደዘከረች መላ ዘመኗን ስለ ቅዱስ ሚካኤል እያበላች እየጠጣች ይሄንን ዓለም ትታ ወደማያልፈው ዓለም በምድራዊው ሰማያዊውን በጊዜያዊው ዘላለማዊውን በሥጋዊው መንፈሳዊውን ብትሰራ ዛሬ በአምላኳ ቀኛለች። ክብርና መስጋና ለሰሞ አያችሁ፣ ለዚህ ነው ከዋነኞቹ አለቆች አንዱ ሚካኤል ምን ሊለይ መጣ ይመጣ። ዛሬ የመላእክቱ ጥባቆት የመላእክቱ እርዳታ የመላእክቱ አጋዥነት በሕይወታችን በዘመናችን ያስፈልገናል። ለዚህ ነው በኦሪት ዘጸአት ምዕራፍ ሃያ ሦስት ቁጥር 20 ላይ ስላንተ ወዳዘጋጀውን ስፍራ ያገብሃ ዘንድ መልአኬን በፊትህ ይሰዳለሁ አለ። ምንን በፊትህ እሰዳለሁ? መልአኬን በፊትህ እሰዳለሁ ወዳዘጋጀሁልህ ስፍራ ያገባ ዘንድ። አዎ ጠላትና ያሰናክልህ ከመንገድ እንዳትቀር ወድቀሳለ እንድትነሳ ወዳሰብከው ስፍራ ያገባ ዘንድ ስንተ መልአኬን በፊትህ ይሰዳለሁ አለ። ስለ እኛ እግዚአብሔር መላእክቱን ይልካቸዋል። ስለኛ እግዚአብሔር መላእክቱን ያዛቸዋል። እግዚአብሔርን በመፍራት ስንወጣ፣ እግዚአብሔርን በማክበር ስንንቀሳቀስ መላእክቱን ወደኛ ይልክልናል። ከመከራ ሥጋ፣ ከመከራ ነፍስ ይታደጉናል። የተሰወረውን ምስጢር ይገልጡልናል። ለዚህ ደግሞ ትውልድን በመጠበቅ አዝእርትን በመባረክ ሕፃናትን በማሳደግ ለታመኑበት የሚታመነው ፈጥኖ በእግዚአብሔር ፊት የሚቆመው የሚማልደው የሚያስታርቀው ታላቁ ገናናው መልአክ ቅዱስ ሚካኤል ነው። አመስግኑ። ሚካኤል ቅዱስ ሚካኤል ከተሰጠው ጸጋ መካከል በአርምኖ በዝምታ በበረከት የሚታወቅ መልአክ ነው። ቅዱስ ሚካኤል እኛ ስንል ስናናግረው እርሱ መልስ የሚሰጥ መልአክ ነው። ቅዱስ ሚካኤል በእኛ ላይ የሰለጠነውን ጠላታችንን ዲያብሎስን ድል የሚያደርግ መልአክ ነው። የተወደዳቸው እግዚአብሔር ወዳጆች ዘንዶ ከመላእክቱ ጋር ተዋጋ ነው የሚለው ነገር ግን አልቻላቸው። ያንን የመላእክቱን ከተማ በመላእክት በዓለመ መላእክት የነበረውን ጦርነት ይመራ የነበረ ዘንዶን ያሳትድ የነበረ ታላቁ መልአክ ቅዱስ ሚካኤል ነው። አመስግኑተላቸው እንደ እንደ ጉም አብኖ ያጠፋው ያተመነው ቅዱስ ሚካኤል ነው። ዛሬም በመካከላችን እየገባ መለያየትን፣ ዘረኝነትን፣ ክፋትን፣ ተንኰልን የሚሰብከንን ጠላታችን ዲያብሎስን እንደ ጉም አብኖ እንዲያጠፋልም የቅዱስ ሚካኤል ምልጃ ሁላችንንም አይለየን። ሌላው በዛሬው ቀን በዋናነት የሚከበረው ታላቁ ቅዱስ ሚካኤል አባትም እናትም ሆኖ የዳረው ታሪኩ ለወደቁ ሰዎች መጽናናትም የሆነው እግዚአብሔርን ለሚጠብቁ ሰዎች ዕረፍትም የሆነው ታላቁ የእግዚአብሔር ሰው ባሕራን የተባለውን ሰው የታደገበት ዕለት ነው። ቅዱስ ሚካኤል ባሕራን ከእናትና ከአባቱ ከተወለደ ጊዜ ጀምሮ የቅዱስ ሚካኤል ጥባቆት ያልተለየው ሰው ነው። ባሕራን የሚለው ስያሜ በኋላ የወጣለት ነው። አባቱ ገና በልጅነቱ እንዳረፈ እናቱ የምታበላውና የምትሰጠው ብታጣ ልጇን ለማሳደግ በብዙ መከራ ውስጥ ያለፈች እናት ነች ነገር ግን በዛ አገር ይኖሮ ነበረ አንድ ባለጸጋ ስለ ቅዱስ ማን ነው ስለ ባሂራን አስቀድሞ ቅዱስ ሚካኤል ተናግሯል የዚህን የባለጸጋ ሀብት የሚወር ሰው ይሄ ብላቴና ነው እስከ ዘመኑ ፍጻሜ ድረስ አንለየው እባርከዋለሁ እጠብቀ ዋለሁ ቅዱስ ሚካኤል ባሕይራን ሲወለድ ለእናቱ ቃል ኪዳን ገባላት። ልብ ሎ የተወለዳቸው እግዚአብሔር ታለ በዚህ ወቅ ይሄ ባለጸጋ ስለ ባሕይራን ቅዱስ ሚካኤል የተናገረውን ነገር ይሰማ ነበረ። አሁን በዛ ሀገር ይኖር የነበረው ይሄ ባለጸጋ፣ እናቱ የምታበላው፣ የምታጠጣው ህፃኑን የምታሳድግበት ብታጣ አንድ ዘዴ ዘየደ። ይሄንን ልጅ ከእናቱ እቀበላለሁ፣ ወስጄ የምገድለዋለሁ፣ አጠፋዋለሁ። እሱ የኔን ሀብትና ንብረት አይወርስም አለ። ልብ በሉ። በዚህ ወቅት እናቱ በችግር እንዳለች ይሄ ባለጸጋ ወደዚች ሴት ቤት ሄድና ልጅሽን የምታበየው፣ የምታጠጩ የምትቆርሽለት አተሻል። ነገር ግን እንዲህ ይሁን አላት። ልጅሽን እኔ ላሳድገው፣ ላንችም ለችግርሽ መውጫ ብዙ ወቄት ወርቅ እሰጥሻለሁ፣ አላት። ደስ ተሰኘች። ልጇ ያለ ችግር ካደገ እሷም ከችግሯ የምትወጣበትን ወቄት ወርቅ ካገኘች ይሄ ባለጸጋ ሊረዳት እንደሆነ ተስማምታ ልጇን ሰጠችው። ባለጸጋውም ልጁን ይቀበልና ለበልጁ ልክ ሳጥን ያሰራና ልጁን በሳጥን እየከትና በቁልፍ ቆልፎ በትልቅ ባሕር ላይ ይጥለዋል። አሁን ያ ሳጥን ባሕሩ እየገፋው ወደ አንድ ወደብ ድንበር ደረሰ። በዛም በወደቡ አካባቢ በጎች ጠብቅ የነበረ አንድ ሰው ነበረ። ይህን ሳጥን እንደ ምንም ብሎ ከባሕሩ ላይ ጎትቶ ያመጣና የሳጥኑን መክፈቻ ቁልፍ ቢያጣ የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለትና መረብህን በስተቀኝ ጣል የምታገኘውን አሳ ሆዱን ከፍተ ቁልፉ በዛ አለልሃለሁ። ያንን ከፈተ፣ መረቡን በስተቀኝ ጣለ፣ አሳውን አገኘ፣ ቁልፉን በዛ አገኘ። ሳጥኑን ቢከፍተው ይሄ ብላቴና በሳጥን ውስጥ ተቆልፎ እንደ ፀሐይ አብርቶ ተገለጠ። በመጨረሻ ወደ ቤቱ የወስዳ ያሳድገዋል ከሚበላው ከሚጠጣው እያበላው እያጠጣው በዚህ ሰው ቤት ያድጋል። የሙሴ የሊቀነቢያት ሙሴና የባሂራን ሕይወት ተመሳሳይ ነው። ልብ በሆነ እግዚአብሔር ወዳጆች። በዚህ ወቅት ይሄ ባለ ጸጋ ለንግድ የአስር ቀን መንገድ ያህል ወደዚህ ሀገር ይሄዳል። ይመሽበትና ማደሪያ ቢያጣ አጥር እያለኩ ነው መነግራችሁ። ይመሽበትና ማደሪያ ቢያጣ ይሄን የበግ ጠባቂ እባካ አሳድረኝ ይለዋል። እንደውም ሰሞኑን እንግዳ ተቀብዬ አላቅም ወደ ቤት የግባ ይሏል። ወደ ቤቱ ይገባ እግሩን አጥቦ የሚበላውን ሰጥቶ አንጥፎለት አረፍ እንዳለ ባህራን ብሎ ያ ከባህር ያገኘውን ህፃን ልጅ ባህራን ብሎ ሰይሞታልና ባህራን ብሎ ሲጠራው ይሄ ሰው ጆሮን ጣል አደረገ። ምንድነው? ባህራን ነው ስሙ አለው። አዎ እንዴት ባህራን አልከዋ ነው አይ እንዲህ በጎች ስጠብቅ በትልቅ ባህር ላይ ተጥሎ በሳጥን ተቆልፎ ተጥሎ ከዛ አግኝቸው ከያገኘው ወተለት ጀምሮ ስሙን ማን ብየዋለው አሉ ባህራን ብየዋለው አሉ አሃ አለ ይሄ እኔ አልኩት ልጅ አይደለም አለ ከዚህ በኋላ ራሱን ለነገር ማዘጋጀት ጀመረ እግዚአብሔር ለክፉ አይምሮ አሳልፎ እንዳይሰጠን እግዚአብሔር ይጠብቀን ሰው የሚወድቅበትን ሰው የሚሞትበትን ሰው የሚሰናከልበትን ከጀመረው ሕይወት የሚቀጭበትን ምክንያት የሚፈልጉ አይራቸውን ለክፉ አሳልፈው የሰጡ ብዙ ሰዎች ስላሉ ምን አለ ይሄ ሰው ከዚህ በኋላ አለ ይሄንን ልጅ ገድላለሁ እንደጀመርኩ አለቀው። አሁን አንድ ነገር እንፈልጋለን። ባይራምም ወደ እሱ ወደ መጣበት ሀገር ሊልከው የዚህን ሰው ፍቃድ ጠየቀ። የረሳው ት ቃል እሱን እንዲያመጣልኝ ደብዳቤ ጽፌ ልላከው፣ እባክ ፍቀድልኝ አለው። እንደ ድሮም ልጅን ሊላክ ነው፣ ላከው አለው። ያኔ ደብዳቤ ጻፈ። ይሄ የላኩት ብላቴና ወደ ሀገሬ ወደ ሀገሬ እንደገባ ወደ መንደሬ ወደ ቤቴ እንደደረሰ ደብዳቤውን አይታችሁ ማይተሙን ተመልክታችሁ እንደገባ ግተኑታል፣ እንደደረሰ አጥፉት ብሎ ደብዳቤውን ጽፎ ማይተሙን አትሞ በፖስታ አሽጎ ባሕራን ላከው። ባሕራን መንገድ ጀመረ። ያኔ ገና ወደ መንደሩ ሲደርስ ከመድረሱም አስቀድሞ ታላቁ መልአክ ቅዱስ ሚካኤል በነጭ ፈረስ ላይ ተቀምጦ በንጉሥ አምሳል ተገለጠለትና አንተ ብላቴና ወዴት ትሄዳለህ? አለው ጌታዬ ልኮኛል ምን ይዘህ አልመጃህ ነው? መልእክት ይዣለው አለው። እስቲ ግለጠው አለው። አልገልጠውም፣ ይሄ መልእክት ነው። የሞቱን ደብዳቤ ይዞ እየሄደ አያችሁ፣ የጥፋቱን ደብዳቤ ይዞ እየሄደ ቅዱስ ሚካኤል ደረሰ ሊረዳው። ቅዱስ ሚካኤል መጣ ሊያግዘው መጣ። መጣ በፊት ለፊቱ ላይን ቆመ ይላል ነው የሚሄደው መንገድ የሞት መንገድ ነበረ የጥፋት መንገድ ነበረ ወዴት ትሄዳለ ምን ይዘሃል አለው አሁን ግለጠው አለው አልገልጥም ይሄ መልእክት ነው አላደርገውም አለ እስቲ እንደዛው እንዳለ አሳየኛለው ያኔ የተሰጠውን ደብዳቤ ከፍ አድርጎ ለቅዱስ ሚካኤል ሲያሳየው ቅዱስ ሚካኤል የህይወትስ ትንፋስን እፍ አለበት ይላል ክብርና ምስጋና ምንም አልነበረ። ይሄ ብላቴና ስሙ ባህራን ነው። እንደደረሰ በታላቅ ድምቀትና ደስታ ተቀበሉት። እንደደረሰ ተቀበሉት በታላቅ ደስታ፣ ፍሪዳውን አርዳችሁ የወይን ጸጁ እንደላለቃችሁ የሀብቴን ሙሉ ለሙሉ አውርሳችሁ የምወዳትንና እንደዓይኔ ብሌን የምሳሳላትን ልጄን ድራችሁ ከታላቅ ደስታ ሀብቴን ሁሉ ሰጠታችሁ ይሄን ብላቴና ተቀበሉ። ከዚህ በኋላ የእኔ ሀብቴ ንብረቴ ይሄ ነው ባል እርሱ ነው የሚል ነበር። ደስ ይሆናቸው ተቀበሩት። ያንም ደብዳቤ ይዞ ወደ ቤቱ ገባ። ሻዩ የንጉሡም አይተም እንዳለ ነው የተጻፈው። ግን በሞት ይወት ነው፣ በስራት መፈታት ነው በውድቀት መነሳት ነው። ቅዱስ ሚካኤል ረዳ። የተወደዳቸው እግዚአብሔር ወዳጆች አጠር ስናደርገው በታላቅ ደስታ ባሂራንን ለዚህ ባላ ለባለጸጋው ልጅ ዳሩ፣ ሀብት ንብረቱን አወረሱ። ቅዱስ ሚካኤል በዛሬ ዕለት ይሄንን ድንቅ ሥራ የሠራበት የባይራንን ጠላት ይሄንን ንጉሥ ያዋረደበት ይሄንን ሲሰማ ከሄደበት አገር ሲመለስ ምንድን ነው በደጄ የምሰማው አለ። ልጅ ህ ተድራ ሀብት ንብረት ለባሕራን ይሰጥ ብለህ በተናገርከው ባዘዝከው መሠረት እኛ ሁሉን ፈጽመናል አሉት ያኔ ከተጫነበት ፈረስ ላይ ወድቆ ሞተ ይላል እግዚአብሔር በክፉ ከመሞት ሁላችንንም ይጠብቀን ቅዱስ ሚካኤል ባሕራንን የዳረበት ያከበረበት ለባሕራን ለወዳጆቹ በጎነት የተገመጠበት ታላቅ ዕለት ነው ለዚህ ዕለት ያደረሰን አባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሁን ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ማን ሊረዳን መጣ ንገሩኝ እስቲ ሁላችሁ ከዋነኞቹ አለቆች አንዱ በሉ ሁላችሁ ድምፃችሁ ይሰማ ሚካኤል ሊረዳኝ መጣ ሀገር እግዚአብሔር ኢትዮጵያን ይርዳልን። እናታችን ቤተ ክርስቲያንን ይርዳልን። ትውልዱን ከታሰረበት ይፍታልን። ያሰበነውን በጎ ነገር ሁሉ እንዲያስፈጽምን እንዲረዳን የቅዱስ ሚካኤል ምልጃ አይልን። እልል በሉና እግዚአብሔርን አመስግን።